ድፍረት አበዛለሁ። ለዚህ በአንዴ በተዘረጋ ቆንጆ ነገር ውስጥ የሚፈሰው ነገር ሁሉ ቀጥ ያለ ይሆናል። ይሄ አይሆንም የሚል አንቋሳሽ ሀሳቦችን አልበገር በመድፈር በመድፈር አምናለሁ። በጣም መለኛ እሱ የማያውቀው ነገር የለም፣ እያወቀ ዝም እያለ ነው እንጂ ያውቀዋል ሁሉም ነገር ይላሉ። ወይ አውቶች የምታዘጋጅ ሰው አይቶ አለማየት ነዝናዛ አለመሆን ነገሮችን ቀድመህ ተመልክተህ አንዳንዱን አውቀህ ታልፈዋለህ። ጥበበኛ ዝምታም አንዳንድ ጊዜ የተሻለ አመራርም ነው። ሴት ልጅ መጀመሪያ ማግኘት እንዴት ጠጋ መሰለህ። በጣም በጣም ሴቶቹ ናቸው ብዙ ጊዜ ትኩረት የሚሰጡ ለቤተሰብ። ወንድ ውጭ ውጭውን ነው። በመንገድ ልማት ላይ በቁጥር እኮ አንደኛ፣ ሁለተኛ፣ ሶስተኛ ቀጨኔ ብቻ ነው ያለው፤ አለበለዚያ የምትሰማው አሜሪካ ነው። ዋዛ ፈዛዛ እሱ እርባና ቢስ ነው ምንም ዋጋ የለውም ትጋት ያስፈልጋል ሰው ልጅ የሚቆጭ ነገር አለ እድሜህን እንደተጠቀምክበት ታምናለህ በአግባቡ የሚቆጨው ነገር ምንም የለም በልበ ሙሉነት መናገር እንዴት ደስ ይላል አንተን የመጀመሪያ ሰው አየሁ የኖረበትን እድሜ ሰርችበታለሁ አለሁ በደንብ ነው የሰራሁበት ስንት ደረስ አሁን ሰማንያ ሁለት ታድያ የአንተን እድሜ ይስጣል ስጣቸው እሺ ጋሽዬ፣ ለወሬያችንም ቅለት አክብሮቴንም ለመግለጽ እንደሆነ አስበውና አንተ እያልኩ ነው የምንጫወተው። አንተ ስል ደግሞ ክብርህን ያወረድኩ እንዳይመስልብኝ ጋሼ ነው የምልህ። በቅድሚያ ለቃለመጠየቁ ሙሉ ፈቃደኝነትን ስለሰጠህኝ ከልቤ በጣም አመሰግናለሁ ጋሽዬ፣ አመሰግናለሁ። ዛሬ ሰዎች በብዙ ምክንያት ለሰዎች ፈቃደኛ አይሆኑም፣ ልባቸውን አይከፍቱም። አንተ በቀናነት ይመለከተኛል ብለህ ለመጪውም ትውልድ እኔ የተናገረው ነገር መሰረት የሚያስይዝ ነው ብለህ በማመን ፈቃደኛ ስለሆንክ እንኳን ደህና መጣህ አልልም። ያለሁት ቤትህ ነውና፣ ቤትህን ስለፈቀድክልኝ፣ በርህን ስለከፈትክልኝ አመሰግንሃለሁ። በአንተ የወጣትነት ዘመን ስላለፍካቸው መልካም የህይወት ጉዞዎች ተምሳሌት ይሆናል የምትለውን በጎ በጎ ታሪክ ነው የምንጫወተው። ስለዚህ ከሙሉ ስምህ ከውልደትህ ከእድገትህ እንነሳ። እኔ ሁለት ስም ነው ያለኝ። ቤተሰቦቼ ከኔ በላይ የነበሩ ልጆች ስላጡ እኔ በተወለድኩ ጊዜ ያ ጥላ ሞት ደግሞ ይወስድብናል ብለው ሞት የማይነካው ምንድን ነው ሲባል ሞት የማይሞትማ ድንጋይ ነው አሉ። ስለዚህ ድንጋው ተባልኩኝ። ስሜ ድንጋው ነበረ እስከ አስራ ዓመቴ ድረስ የመደበኛ አስኮላ ትምህርት ከመጀመሪያ በፊት የምታወቀው በድንጋው ነው። ካሳዬ ደግሞ ያው በምትክ የተሰጠው ስለው መደበኛ ስሜ ካሳዬ ነው። የአስራኛ መቴ ላይ ዳዊት ደገምኩኝ ከዛ ወደ አስኮላ ትምህርት ቁስቋም ገባሁኝ። ከአንደኛ እስከ ስምንተኛ ክፍል እዛ ነው። ከዘጠነኛ እስከ አስራ አንደኛ ክፍል ተፈሪ መኮንን ነው። ከዛ ቴሌኮሙኒኬሽን የስልጠና ይመለምል ስለነበረ ቴሌኮሙኒኬሽን ገባሁ። አስራ አንደኛ ክፍል እያለ አስራ አንደኛ ክፍል። በአብዛኛው የሥራ ዘመኔ ቴሌኮሙኒኬሽን ላይ ነው ያተኮርኩት። ምን ያህል አመት የሆነ? የመጀመሪያው አንድ ስድስት አመት እዛ ተምሬ ከዛ በኋላ ኮሌጅ መግባት አለብኝ ብዬ ትቼ ስራውን ኮሌጅ ገባሁ። መሀንዲስ ኮሌጅ መሀንዲስ ኮሌጅ ተመረቁ በኋላ ተመልሼ እዛው ቴሌኮሙኒኬሽን ገባሁ። ለብዙ ጊዜ እዛ ሰርቼ፣ የራሴን ስራ መስራት የሚልም ደግሞ አእምሮ ውስጥ ስለነበረ ወደ ራሴ ስራ አዘነበርኩ። የመጀመሪያው ውጋገን ኤሌክትሪካል ኢንጂነሪንግ የሚል ድርጅት አቋቁሜ ኤሌክትሪካል ኢንስታሌሽን ሰብ ኮንትራክት እያደረኩ ሰራ ነበር። እሱ ደግሞ ያው ብዙ መሰናክል አለው። አንተ መሀንዲስ ሆነህ ኤሌክትሪሽያኖችን መምራት ኤሌክትሪክ ምህንድስና ደንብ መሰረት የሚሰሩትን ስራዎች የሽቦዎቹን አይነት መጠናቸውን፣ አይነታቸውን እየወሰንክ መስራት ነው። ይሄ ደግሞ ከተቋራጭ ላይ ያንን ስራ ወስጄ መቋረጥ ብዙዎቹ አያከብሩትም የሙያውን ነገርና ስር ያሉትን ሽቦ የሚጎትቱትን ሁሉም ልጆች ወስደው እንደራሳቸው ለማሰራት ስለሞከሩ ያም አላዋጣኝም። በቃ ጠውቁት ቲንክ። ይህንን ከሆነ በኋላ ስልጡን ባለሙያ ኩባንያ ያቋቁም። አሁንም አለ። በራሱ የተቋቋመ ድርጅት ስለሆነ ያው አመራሩ እስካለ ድረስ ይቀጥላል። አሁን ብዙ እዛ አልሰራም አላረግም፣ ግን ልጄ እዛ ትሰራለች፣ የእሷን ባል ይሰራል። እነሱ እያካሄዱት ነው ያለው። ደህና ነው፣ ይሄ ጥሩ እየሰራ ነው ያለው። እንደምታየኝ እድሜም ገፍቼ ስለሆነ ጡረታ ላይ ነኝ ያለሁት። ራሴን ነው ምጠረው። እንደው በእነዚህ በሁለቱ ድርጅቶች ጉዞ ውስጥ በጣም አስቸጋሪ የነበሩት ነገሮች ምንድን ናቸው? እነዛን አስቸጋሪ ነገሮች ሲያለፍክበት፣ ጥበብ እንዴት ነው ለሌሎች ተምሳሌትነት ካለው ብናቀው። ኤሌክትሪካል ኢንጂኒሪንግ ያጠኑ ሰዎች አስተዳደርም ይቀላቸዋል ይባላል እና አስተዳደሩን ሲሰራው ይህን ያህል ብዙ የቸገረኝ ነገር የለም፣ አልነበረም አልነበረም። ጥሩ መመሪያዎች ማውጣት ነው ያለን። ተዛባ ነገር እንዳይኖር አድሎ ያለው ነገር እንዳይኖር ዋናው መቼ በአመራር በኩል አድሎ ነገር ነው መጥፎ እሱ እሱ እንዳይኖር ከተደረገ ሰራተኛውም ቀጥ ብሎ ይሰራል። እድል ከመፍጠሩም አንጻር ነው እኔ የማየው። አንደኛ በራስ ነገሮችን ኦርጋናይዝ አድርጎ መስራት የራሱ የሆነ ኤነርጂ ይጠይቃል። እንደገና ደግሞ እንዳልከው ሰራተኞችን ኢቲክሱ በሚጠይቀው መንገድ መምራት በራሱ ሌላ ኤነርጂ ይጠይቃል። እነዚህን ነገሮች ሁሉ ይዞ ለብዙዎች የስራ ዕድል ከፍቶ መሄድ የራሱ የሆነ ገት ይፈልጋል፣ ይመስለኛል። እንዴት ነበር ያ ነገር አንተ ጋር? እንደሚመስለኝ ድፍረት አበዛለሁ። ይሄ አይሆንም እንደዚህ ሊሆን ይችላል የሚል አንቋሳሽ ሀሳቦችን አልበገርላቸው በመሞከር በመድፈር በመድፈር አምናለሁ። ሁለተኛ ነገር ደግሞ ትክክለኛ አመራር እሰጣለሁ ብዬ አምናለሁ። እና ያ እስከሆነ ድረስ በትክክል ሊሰራ ይችላል። አሁንም በትክክል ነው የሚሰራው። ብዙዎቹ ሰራተኞቻችን አሁን ሰላሳ አመት ያደረጉ አሉ። ሰላሳ አመት እየሰሩ ያሉ እኔ ጋር እየሰሩ ያሉ ይሄ ራሱ የሲስተሙን ጠንካራነት በጥሩ መሰረት ላይ ማረፉን የሚያሳይ ይመስለኝ። በቃ ያ ነው እና ሰዎች ወደውት ነው ጡረታ የሚያወጣ ናቸው። ሰዎች አሉ የጡረታ ጊዜያቸው ደርሶ ከእድሜ አኳያ እና አገልግሎት ከሰጡበት አኳያ አይተን ጡረታ ደርሰሃል ጡረታ ውጣ ብለን በክብር ግጅት አድርገን የሸኘነውም ሰው አለ። የማየው ከሆነ ጥሩ አመራር እየተሰጠ የሚሄድ ድርጅት ነው። ሁሉም ነገር ማኔጅመንቱ ላይ የሚኖረው ነገር ይወስነዋል። ወሳኝ ነው እሱ በጣም በጣም። አንተ ጋ ነው የመምራት ጥበቡ ያለው፣ ነገሮችን በጥሩ ሁኔታ የመቀየሱ። ለዚህ በአንድ በተዘረጋ ቆንጆ ነገር ውስጥ የሚፈሰው ነገር ሁሉ ቀጥ ያለ ይሆናል። በቃ እንደዛ ነው። በጥሩ ሁኔታ ያደራጀ ነው ስለሆነ ተከታዮቹም ሰዎች አመራሮች ያንኑ ተከትለው ስለሚሄዱ ጥሩ የሆነ ድርጅታዊ መዋቅር አለው። ሰዎቹም በዛው በህጉ በተሰጠው ደንብ መሰረት ስለሚመሩ ብዙ ችግር ያጋጠመን የለም። እስካሁን ድረስ እና ደህና ነው፣ ደስ ይላል። ምናልባት ጋሺ አሁንም እኔ የእናንተን በቀደመው ዘመን የነበረ ጥበብ ከሰው ጋር አብሮ የመኖር ሰራተኛን እንደራስ ይዞ ሰላሳ ዓመት አንድ ሰራተኛን በከፈቱት ድርጅት ውስጥ እያሰሩ መኖር ከእውቀትም በላይ የሆነ ሌላ ጥበብ እንዳለው ይታየኛል እና ምናልባት ብዙዎችም ስላንተ ስጠይቅ በጣም መለኛ ጥበበኛ ነገሮችን ቀድመህ ተመልክተህ ወይ አውቶችን የምታዘጋጅ ሰውም እንደሆንክ ይነግሩኛል፣ ላንተ ቅርበት ያላቸው ሰዎች እና እንደው በህይወትህ የተለየ ላይፍ ፕሪንስፕል ነበረ? አዎ እንዳልከው ሌሎችም ይላሉ። እሱ የማያውቀው ነገር የለም፣ እያወቀ ዝም እያለ ነው እንጂ ያውቀዋል ሁሉን ነገር ይላሉ። ይሄም በአንድ በኩል እኔን ረድቶኛል። ከሰራተኞቼ ጋር በእውነት በፍቅር ነው። ጥበብም እርግጥ ያስፈልጋል። አይቶ አለማየት፣ ነዝናዝ አለመሆን፣ አንዳንዱን አውቀህ ታልፈዋለህ በጣም ከመጣ ነው የምትናገረው፣ እንጂ ጠዋት ማታ በየጊዜው ትለው ምንድነው ዝም ብሎ የሚነዘንዘን የሚል አይነት ስም ነው የሚሰጠው። እና ዝምታም አንዳንድ ጊዜ የተሻለ አመራርም ነው። ትክክል ነው ጋሽ። እስኪ ደግሞ መለስ ስንበልና ስለ ግለ ህይወትህ ጫወት እስኪ። አዝናለሁ። ባለቤቴ በቅርብ ጊዜ አርፋለች። ነገር ግን ያው ሶስት ልጆች ሰጣይ ነው የሄደችው። ካሳዬ ወገኑን ወዳድ፣ ወንድሞቹን ወዳድ ሚስቱ የተባረከች መጀመሪያ እሷ ሲጋቡ የሸክላ ሰሪ ነች። እናቴ አባትዮ እኮ ነጋዴ ናቸው። እናቴቱ ሸክላ ስራ ምንም አይችሉ ለሷሲ ነገራት። ተይ አንጣጣም የማይሆን ይህ ምንም ሆነ የትስራር ነው የምፈልገው ትልቅ ሰው ቤተሰብ ነች። ቡልጋ ነው ሀገሯ። ትልቅ ቤተሰብ ዶክተሮች፣ ወንድሞቹ አጎቶቹ ሀብታም። ይሄው ሸክላ ሲሰራ እዚያው ጎረቤት ቤት ይሄን የምትሰራው እና ሸማ የምትሰራው ኔ ሁንም እኔ ምን እንዳልጠላሁህ ወንድሞቹን ወዳ አቅፋ ይዛ እሷ ተለየች። እሷ አለ የመጨረሻ ደግ በልሚያየሁ ነው የሚለው የመጀመሪያ ልጄ ሴት ነች። ሴት ልጅ መጀመሪያ ማግኘት እንዴት ጸጋ መሰለህ! አይደለ በጣም በጣም ሴቶቹ ናቸው ብዙ ጊዜ ትኩረት የሚሰጡት ለቤተሰብ እውነት ነው ወንድ የሆነው ውጭ ውጭውን ነው አይደለ እና ሴቷ ልጄ ከኔ ጋር ነው አሁንም ያለ ነው አንድ ወንድ ልጅ ያለ አዲስ አበባ በልጅም ሶስት ሴቶች ልጆች አሉት እሰይ ደስ ይላል ጥሩ ነው አንደኛው ልጄ አሜሪካን ያለው እሱ አላገባም እንደው አምጾአል ልጅም አልወለደ በጊዜው ሊሆን ይችላል ለም ይሆናል እንግዲህ እንደዛ ነው እሺ የጥበብ ከተማ እናት ቀጨኔ ተመለከተ አንዳንድ ጨዋታ እንድታጫውተን ልመልስ ወደኋላ እሺ እድሜህን ማወቅ ይችላለሁ? አዎ ስንት ደረስክ አሁን ሰማንያ ሁለት መታደል ያንተን እድሜ ነው አሁን 35 ነው የተወለድኩት፣ 35 ስለዚህ ወደ 82 ነው። 82 አ በሂሳብ እንኳን የሚቆጭ ነገር አለ እድሜ ይሄን እንደ ኖርክበት እንደ ተጠቀምክበት ታምናለ? አዎ፣ በአግባቡ በአግባቡ። እሰይ፣ የሚቆጨው ነገር ምንም የለም። በልበ ሙሉነት መናገር እንዴት ደስ ይላል። ብዙዎች እድሜያቸውን እንደከሰሩበት ስለሚያወሩ አሁን አንተን የመጀመሪያ ሰው አየሁ። በቃ የኖረበትን እድሜ እንደሰራበትና እና ሰርቼበታለሁ፣ በደንብ ነው የሰራሁበት። ካሳዬ በጣም ጓደኛዬ ነው። እኛ ጋ ሳንመጣ ደስ አይለው። እኔ አሁን ስሜን የሚለኝ ነጋጥራስ ነው። ነጋጥራ ተሾም ያለው አሉ። በዚሁ በአስራ አምስቱ ገዳም ስንዞር አጋፋሪ እንበለው አሉ። እሱ የአያቱ ስም ይሄን ያት ነጋጥራስ ነው። የአያቱን ስም ብታደርጉት ደስ ይለዋል። ጫንጮ ነው የተሾምኩት፣ እዚያ ነጋጥራስ ተባልኩ። ይነስ ይላል እግዚአብሔር መስቀል እስኪ ሰማኒያ በትንሹ ሀምሳ ዓመት ልቀንስና ከሀምሳ ዓመት በፊት የጥበብ ከተማ ተብላ የምትታወቀው እናት ቀጨኔ ምን አይነት ስዕል ነበራት? ቀጨኔ የዛ ጊዜ ሶስት መንገድ ነበራት። አንደኛ መንገድ፣ ሁለተኛ መንገድ፣ ሶስተኛ መንገዱ ግን ጭቃ ነበር። ትዝ የሚለኝ የኛ ዘመዶች ደግሞ አምስቱን ቀን ሰርተው ቅዳሜ ገበያ ይሄዳሉ፣ ይሸጣሉ። ከመጡ በኋላ ከፋለ ውዴ የሚባል ጠጅ ቤት ነበረ። አሁን እንጃ ሙሉ ሙሉነሽ የሚባሉ ጠጅ ቤቶች ነበሩ። ማህበራዊ ህይወት እንዴት ነበር? በዛ ዘመን የነበረው የአኗኗር ሴቶች ሴቶቹ በእውነቱ አመት ዋል ሲመጣ የቀጨኔ ማህበረሰብ እርስ በርሱ ይጠራራል። ዛሬ እኔ ጋ ነው ይባላል፣ ነገ አንቺ ጋ ነው። ፕሮግራም አውጥተው በደንብ ነው አመት ዋሉ የሚጠቀሙበት። ፍየል ነው ይታረዳል፣ ሙክቱ በቃ መብላት መጫወት ያለ ባህል ነው ደግሞ ማህበር አለ ሰንበቴ የማይቀር ነው ውዱ የጥዋ ማህበሩ የማርያም የስላሴ ያቦ ሰንበቴ ደግሞ በየሳምንቱ አትቀር እና ጥዋ አለ በዛ በጥዋ የሰንበቱን እለት ያሳልፋሉ የጽዋ ማህበሩም ደግሞ እንደዛው ነው ተደግሶ ነው እንትን የሚለው እነ ካሳዬ መኩሪያ ባሉበት ሰዓት አሰግድ መንግስት የቤት ድግስ ተደግሶ የባለ ጅድር ፍቅረ ስላሴ አቋቁሞ በነበረበት ሰዓት ጠቅላይ ሚኒስትር በነበረ አገርን ያስደመሙ ሶልዴ ናቸው። አገርን ማንም ምሁር ነኝ የሚል መጽሐፍ ማንበሳ ናቹራል ጊፍትር ናቸው የተፈጥሮ ስጦታ፣ ዓመተ ምሕረቱ አይዛነፍ የሚያውቁት እንዲህ አብሮ ሆኖ በመጠራራት ውስጥ ከሚኖር መብላት መጠጣት ባሻገር ይህ ማህበራዊ ህይወት ላይ የነበረው መረዳዳት በአንዱ ችግር ሌላ የመግባቱ ሁኔታ በጣም የምትወደው ህይወት ምንድን ነበር? በአንተ የዛ ጊዜ አንድ ሲስተም ነበራቸው ግቡልኝ የሚባለ በተለያየ ምክንያት ኑሮ ትንሽ ደከም ካለ ግቡልኝ ብሎ ይጠራል የወገኑን እርዳታ ይፈልግ እና ግቡልኝ ይጠራል። ይሄ ግቡልኝ ደግሞ ማንኛውም የማህበሩ አባል እዛ ያለ ለዚህ ለተቸገረ ሰው ወይንም ግቡልኝ ላለ ሰው ሄደው የራሳቸውን አስተዋጽኦ ያድርጋሉ እና ያ ሰው በዛ በሚሰጠው ገንዘብ እንደገና አንሰራርቶ ወደ ድሮ ቦታ ይመጣል። በየጊዜው ዝም ብሎ ግቡልኝ አይባልም፣ ነውር ነው። እንደዛ የሚያደርግም ከሆነ ማንም መሄድ የለም እና ይሄ ራሱ አንድ ትልቅ እሴት ነው። ግቡልኝ ላይ አንደኛ እንዳልከው ሰውየው ሳይቸግረው ግቡልኝ አይልም። አይችልበት ደረጃ ላይ ሲደርስ ወገን አለኝ፣ ስለዚህ ወገኖቼን ትብብር ልጠይቅ ይላል፣ ይጠይቃል። የተጠራ የተጠየቀ ግባልኝ የተባለ ሰው ደግሞ ምላሽ አለመስጠት አይችልም፣ ነውር ነው። ሁሉም እንደተጠየቀው ሄዶ የአቅሙን ይሰጣል። ያ ሰው ደግሞ በተሰጠው ነገር ራሱን አቁሞ መታየት አለበት። ያን ካላደረገ የሚመጣበት ሌላ ክራይስ ስላለ የመጀገን ነገር ነገር ኢት ኢዝ ማይ ላስት ቻንስ አይነት ነገርና ራሴን እንደምንም ብዬ አንገዳግጄ ቢሆን ማቆም አለብኝ የሚል ትልቅ ወኔ ይሰንቃል ይባላል። እና ትክክል ማህበረሰቡን ፊት አይሰጠውም። ድጋሚ ለመውደቅ እድል አይሰጠውም። በቃ አዎ፣ አይቻልም እንደ ያነት ነገር ያ ነገር አንድ ጊዜ እንትን ያደረገው እንዳልከው ያጀግነዋል። በቃ እኔ ከእንግዲህ ወዲህ ራሴን በራሴ በደንብ አርጌ ተቋቁሜ ችዬ በሁለት እግሬ ረግጬ መቆም አለብኝ ብሎ ስንበት ነው አንዱ አንዱን ለመርዳት ከፍተኛ የሆነ ሙከራና ሰውን በእርሱ እንዲረዳዳ ለማድረግ ብዙ ይጥሩ ነበረ። እናቱ ካሳ ለገብት የአክሲዮን መጣ። አሁን ኢንጂነር ካሳዬ ኢንጂነር ነው። አብሮትም የነበሩ ሰዎች ትልቅ ቦታ የነበሩ ናቸው። ያንን ስራቸውን ብቻ አይደለም ሲያካሂዱ የነበረ፣ የሰፈሩን ሁኔታ ለማሻሻል ከፍተኛ ጥረት ያደርጉ ነበረ። ቁብ መቼም የመጣው የጉራጌው ማህበረሰብ ነው። ከዛ ቁብን ከህዘሎ ወደዛ መጡት አስታውሳለሁ አንድ እኔ ዘመድ ማሞል ለማርያም የሚባል እንደነሱ እንደነሱ አይነት ሰዎች ወደዚህ ወደኛ ጋር እንዲመጣ ተደርጎ በቃ ቁብንም አደራጁት እና ቁብ ብዙ ብዙ ስራ የሰራ መሰለኝ። ማህበረሰቡ ተፎካካሪ እኮ ነው። ይገርማል። አዎ፣ እርስ በርሱ በደንብ ነው የሚፎካከረው። ለዚህ ነው አንዱ ታክሲ ነጂ ሲሆን ቀጥታ ሌላውም ተፎካክሮ ሌላ ታክሲ ይገዛል። ታክሲ መግዛት ደግሞ እንዲቀላል አይደለም አሁን እኮ አዲስ አበባ ውስጥ ከኛ ሰፈር ውጭ ታክሲ ያለዋለ እን የሚደንቅ ነው። ታታሪ ነው፣ ይፎካከራል። በታታሪነቱ ከሌ እንዲህ ካደረገ እኔም መንፈሳዊ ቅናት ነው። በዛ ነው ሁለገብ ላይ ያሳረፍከው አንድ አሻራ እንደነበር ነገረኝ። በእውነት ግራዝማሽ በተዛዙ በጣም በጣም ጠንካራና የተለዩ ሰው ነበሩ። ይገርማል። ለምን ከሳቸው አልፈው ስለሌላ ሰው ተጨንቀው ያንን ነገር ያደርጉ ነበር። እኔም አንዳንድ ነገር አይ ነበር በተለ በተለይ የእኛ ሸማኔዎች ሸማ ከሰሩ በኋላ የሚሸጡበት ሁኔታ ገዥው በፈለገው አይነት ገዥው ተጽዕኖ በሚያደርገው አይነት ነገር ነው ይጎዷቸው ነበረ። እና ያንን ሳስብ ለምንድን ነው የአንድ ማህበር እኮ ቢያቋቁሙ ሸማውንም ሸክላውንም ሁሉንም ነገር እኮ እዚህ በማዕከል ሆኖ ማንኛውም ነጋዴ ሲመጣ ትክክለኛው ዋጋ እየከፈለ ለምን እንደዛ አይሆንም? የሚል ሀሳብ መጣና ሄደናል፣ ብዙ ሄደናል። የገለኝነት ሀሳብ ስላለው ያንን ከማጠንከር ይልቅ ሾልኮ ሄዶ ያችን ለጉዳዩ እንደዛ ነው የሚያስበው እንጂ ዘላቂውን የሆነ ትልቁን ነገር አያየውም፣ አይመጣለትም። እንደዛ ስለሆነ ነው እንጂ ቢያጠናክሩት በጣም ጥሩ ነበር የሚሆነው። እውነት ነው ጋሼ። እናመሰግናለንም ለማለት ነው ቢያንስ የሀፍ ሾርት ሰምቲንግ የሆነ ጮራ አሳይታል፣ የሆነ ፍንጣቂ አሳይታል። በዛ ጊዜ እንደዚህ አይነት እሳቢዎች ጎልተው በማይታዩበት ጊዜ ማሰቡ በራሱ ያሰቡትን ደግሞ ወደ ተግባራዊነት ለማምጣት ብዙ አድካሚ ጉዞዎችን መሄዱ ይሄ ደግሞ ግን ለፍላጎት አይደለም፣ ለማህበረሰቤ ለወገኔ የሚያሳቢ ነውና ለመዝለቁ የንትወውና ማስጀመሩ ሀሳቡን ማሰቡ በራሱ እናመሰግንሃለን የሚያስብል ነው። በቁመ ይሄንን ቃል መስማት አለብህ ብዬ ስለማምን ነው። እናመሰግናለን። ህብረተሰቡን ለመለወጥ እናቶ ካሳዬ መኩሪያ ፍሬማ ብዙ ሰዎች እናቶ አሰገድ አቁመው ህብረተሰቡ ከውጭ ሁሉ ከጃፓን ማሽን አስመጥተው ለማሰራት እቅድ ነበራቸው። እንቃወማቸው ነበር ባለማወቅ። በዛ ምክንያት እነሱ አሰቡት ደረጃ ላይ ሊደርስ አልቻለም። በዘመናዊ ማሽን ሁሉንም ሊለውጡ ነው ያሰቡት የነበር። ከዛ በኋላ ይሄ ነገር አልቀጠለም። እንዲጀምር ተደርጎ ያው ሙከራውን ከዛ በኋላ ይህን ያክል ገፍተውበት ይሄዱ ብዙ የሉም። ካሳ ረስላሴ ያለጋው ንጉሴ ይኖርበት አላውቅም ሁሉ ለገብን ሁለገብን ያቋቋሙ እነሱ ናቸው። ተሸማኒው እንደምን አስባለሁ መሰለህ፣ አንድ ነገር ተጀምሮ መሄድ ስላልቻለ ፌለር ነው ማለት አይደለም። የመረካከብ ነገር አንተ በጊዜው አስበህ የሆነ ስቴፕ ድረስ አምጥተዋል። ከዛ በኋላ ደግሞ ሰምባዲ ኤልስ የሆነ ነገር ማረግ ነበረበት። ስለ ግራዝማች በትዛዝ ወልድ ዮሐንስ የምታውቀውን ነገር ንገረኝ። ግራዝማች በትዛዝ በጣም ከትውልዳቸው መንጥቀው የሄዱ ሰው ናቸው። ስለ ትውልድ ያስባሉ። አንዳንድ ነገር አደራጅቶ ውጤት እንዲያገኝ ለማድረግ ሙከራ ያደርጉ ነበረ። የጥበብ ከተማ ብለውም ያሉት ጉራዝማሽ በትዛዝ ናቸው። ብርሊን ትጋይ ቦርድንጭስ ናቸው። መንገድ ልማት ላይ በቁጥር እኮ አንደኛ፣ ሁለተኛ፣ ሶስተኛ ቀጨነ ብቻ ነው ያለው። እውነት ነው። አለበለዚያ የምትሰማው አሜሪካ ነው። ምን ይገርመኛል መሰለ ጋሼ፣ ሰው ግለ ህይወቱን ንቆትቶ ለማህበረሰብ እስከ ማሰብ መድረስ፣ ማሰብ ብቻ አይደለም ደግሞ ብዙ ርቀት ሄዶ መብራት፣ ውሃ፣ መንገድ በመተባበር አንድነት በመሆን በመምከር በመነጋገር ትልልቅ ስራ መስራት መቻል እኔ እንደ ትልቅ ጀግንነት ነው የምቆጥረው። አይደለም ዛሬ ሁለገብ ይኸው አይሸጥ አይለወጥ። ቁጭ ብለው ሸጠናል ብለው ካሳዬን ያቋቋሙ እየተመላለሱ ፍቅረ ስላሴስ ዋዛ ሰው መሰለ ነበር። ለወገኑ ስንቱን ወገኑን ነው የጠቀመው። በጀት ያዘ ወርቅ ሆነ አመለጠ። ሁሉም ትሄድ ነው የሚቆጨው። ቀጨኔ እኮ ስንት ምሁር ያፈራገ ነው። ስለ ቀኛዝማች እሸት ያስፋውስ ምን ታውቃለህ? ቀኛዝማች እሸት ያስፋው ካሉና ትልቅ ሰዎች አንዱ ናቸው። ብዙ ጊዜ እሳቸው ማዘጋጃ ቤት ሬፕሬዘንት የሚያደርጉት እሳቸው ነበሩ፣ ተወካይ ሆነው ወንድማገኘሁ እሸቴ የሚባለው ልጅ ነበራቸው። የኛ ጓደኛ ነው። እሱ ደግሞ ይገርመሃል የነበረው ታላንት መጻፍ ነበረ ግጥም መጽሐፍ ኢንፋክት፣ አንድ ጊዜ ኮሌክሽኑን ስብስቡን አምጥቶ አሳትሜለታለሁ በእውነት አላንተ ጋ አሁን ይገኛል፣ ወንድ ማገኘው ነው የወሰደው። እና እንዴት አይነት ተሰጥኦ ነበረው! ብዙ አላነበረውም እንጂ ከትምህርት በምናምን አርጎ። ከኛ ዝማሽት ያስፈው ቀጨኔን ወክለው በማዘጋጃ ቤት የሚገኙ ነበሩ። እሳቸውም ደግሞ ከራሳቸው አልፎ ህዝብን የማገልገል ህዝብን የመምራት አይነት ፍላጎት ያላቸው ይሄ ጥበባቸው ምንጩ ትምህርት ነው። ምን የተለየ ነገር ነበራቸው? እንዲህ የተፈጥሮ ችሎታቸውየተፈጥሮ ችሎታቸውእሳቸው በትዕዛዙ የተፈጥሮ ችሎታቸው ወደ የሱስ ሸንቁጥ ማለት ሁለት አንጎል ያለው ልጅ እኮ ነበረ። በጣም ጎበዝ ልጅ ነበር። የፈጠራ ችሎታው በዚህ በሽመናው ማደንቃው ልጅ ነበረ። ጎበዝ እኮ ነበር። በሽመና በጣም ሊቆች ናቸው በዛ ዘመን። ምን አግኝተው ነው እንደዚህ ብስል ያሉት? የተለየ ፍጡር ነበሩ ትላለውኛ። አንዳንድ አይ ምግቡ ምኑም ኦርጋኒክ ነው። ወለኢየሱስ ሸንቁጥ የተለየ ጭንቅላት ነው። ግራዝኖች በለጠ፣ ግራዝኖች መንግስቴ አሰግድ፣ መንግስቴ ጎበዞች ነበሩ። አንድ ግለ ታሪክ እየሰራህ እንደነበረ መረጃው አለኝ ምን ደረሰ? የግለ ህይወትህ መጽሐፍ በጉጉት እየጠበቅ ነው ነው እየጻፉት ነው ኢንጂነር ካሳዬ የሚደነቅ ነው። ሁለት ሚሊዮን አይፈጅም ብለህ ነው ሞገር ያሰራው ፎቅ እየለመነ ትልቅ አሻራ የጣልክ ሰውነ በማህበረሰብ ውስጥ በትምህርት ጉዳይ ከሀገር ውጭ የወጣባቸው አጋጣሚዎች አሉ ጋሺ፣ አጭር ኮርስም ቢሆን? አዎ ጃፓን ሀገር ሄጄ አንድ ሶስት ወር ነው አራት ወር ቆይቻለሁ። እኛ ልብ ያላል ነው አንተም ያልተናገርከው ነገር ካለ ለማህበረሰቡ ያገለገለ ድርጅት ነው ብዬ የምለው ስልጡን ባለሙያ ኩባንያ ነው እሱ። እንደ ፈረንጆቹ አውትሶርሲንግ የሚሉት ለም እንደዛ ሆኖ የሚያገለግልም ጭምር ነው። አንዳንድ ባለሙያ ሙያተኛ ቢፈለግ መተው በቃ ቀላሉ ማግኘት ይችላሉ። እሱ መስረቱ ትልቅ ነገር ነው ብዬ ገምታለሁ። ከታች ያለው ከላይኛው መመከርን ይፈልጋል። አሁን ያለውንና የሚመጣውን ትውልድ አስበህ ምከርልኝ ብልህ ምን ትመክርልኛል? ስራቸውን ተክተው እንዲሰሩ ትምህርታቸውን በደንብ ተክተው መማር። እንደዛ ከተደረገ ዘላቂ የሆነ አሻራ ፈጥረው ይሄዳሉ ማለት ነው። ይሄ ዋልጌነት ቀልድ ዋዛ ፈዛዛ፣ እሱ እርባና ቢስ ነው፣ ምንም ዋጋ የለውም። ትጋት ያስፈልጋል ለሰው ልጅ። አንተ በቀደመው ያኗኗር ህይወት እንዴት አይነት ትጋት ነበረህን? እኔ ህይወት በደንብ አድርጎ አቅጣጫ ሰጥቶ የሄደኝ እስካውት መሆኔ ነው። ስካውት አባል ነኝ። ስካውት አባል ደግሞ ከግልገል ስካውት እስከ ኪንግ ስካውት ድረስ ነው። ሄድ ቁስቋም ትምህርት ቤት ግልገል ስካውት ሆኜ ሚስተር አብርሃም የሚባል አንድ ህንድ አስተማሪ ነበረ፣ እሱ ነበረ እስካውት ማስተራችን። ከትምህርት ውጭ ያው እስካውትነትን የሚያሰለጥነን እንደምታውቀው የስካውት ቃለ መሀላ ሁሉ ታደርጋለህ። ለእግዚአብሔር ለሚመራህ መሪ ጭምር እስካውት ደግሞ ለእንስሳት ሁሉ ገር ያለውና እስካውት ነው። ህይወቴን ብዙ የቀረጸውን ልትል የምትፈልገው ነገር ካለ እድሉን ልስጥ። የቀረ ነገር የለም ወዳጅ ወንድሜ አስበህ መጠህ ይህንን ቁም ነገር አዘል ቃለመጠይቅ ስላደረክልኝ በጣም አመሰግናለሁ። እኔም እንግዲህ ያለኝን ውርውር ያለሁ በተረፈ ሁላችንንም በሰላም ይጠብቀን፣ ሀገራችንን ሰላም ያርግልን፣ አሜን። ማህበረሰባችንንም እንደዙ ይጠብቅ፣ አሜን። ጋሽ እኔ ማስበው መጪውን ነው። ነገ ከነጎዳ የሚመጣው ትውልድ በዚህ ማህበረሰብ ኑረት ውስጥ ነከሌ ነከሌ የሚባሉ በጎ ሰዎች ነበሩ፣ ታታሪ ሰዎች ነበሩ፣ እንዲህ አይነት አሻራቸውን ያስቀመጡ ሰዎች ነበሩ ተብሎ ሲነገር እንደው ምን ይመስላሉ፣ አንደበታቸው እንዴት ነበር፣ ፊዚካል አፒራንሳቸው እንዴት ነበር ሲባል መግለጽ የማያስቸግር ነገር ለመስጠት ነው። በጣም ትልቅ ነገር ነገር ነው ያደረከው። አሁን ባህር መዝገብ ውስጥ ገብቷል። ዘግይተናል። ብዙ ነገሮችን መያዝ የነበረብን ዛሬ አልነበረም። ነጮች ምን አይነት ባህል አላቸው? ገና ታሪክ መስራት የሚጀምሩበት እድሜ ላይ በዶክመንታሪውም፣ በመጽሐፉም፣ በሃርድ ኮፒውም፣ በሶፍት ኮፒውም ያላቸው የፐርሰናል ትጋት እየተሰነደ ቁጭ ይላል። እነዚህ ሰዎች ሲያልፉ ችግር አይሆንም። ስለነሱ ማውራት ፒክ ኤንድ ቶክ አይደለ ፒክ ኤንድ ጊቭ ነው የሚሆነው። እኛ ግን ባለ ታሪኮቻችንን የመጠበቅ ችግር አለብን። ስለ ባለ ታሪኮቻችን በስነ ስርዓቱ በተደራጀ ሁኔታ ታሪካቸውን ሰንዶ የማስቀመጥ ችግር አለብን እና በኋላ ላይ ታሪክ አልባ ማህበረሰብ ትፈጥራለህ ማለት ነው። ምክንያቱም ምንም የለም። ስለ ከሌ ስታወራ የሚሰጥ ነገር የለም። ጥያቄን ተቀብለ በበጎነት የምታውቀውን የምታስታውሰውን ስላጫወትከኝ ከልብ በጣም አመሰግናለሁ። ብዙውን ነገር ከመጽሐፍህ እንደምናገኘው ተስፋ አደርጋለሁ። እግዚአብሔር ያስጨረስ። በጣም ደስ ብሎኛል። ቆንጆ ጨዋታ ነበረን።